ከቀድሞ ኑ ራሱ የትንሽ ለየት ይላል። ተለቅ ያለ ይመስላል። ምቾታቸው እንዴት ነው ታዲያ? ምቾታቸው እሱ አስተማሪ ነው። ደረጃ እንኳን አይ እንደዛ ከሆነ ሪፍ ነው። ይህ ደግሞ ፍሬም መጅሊስ ነው። በዋጋም ደረጃም በጥራትም ደረጃ ከነዛ ደግሞ የተሻለ ለየት ይላል። ለየት ያለ ነው። ማቴሪያሉ ሙሉ የሳውዲ ማቴሪያል ነው። ሙሉውን ሰው በሚፈልገው መጠን በቤቱ ልክ እንሰራለታል። ስለዚህ እነዚህ ስንት ናቸው? እናንተቀ ይህኛው ሙሉውን 12 ሜትሩ ከነ ጠረጴዛው ሁሉንም ጨምሮ 6000ብር ነው የሚሸጠው። ሰላም ውድ የቤታ ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ በ2018 የአረቢያን መጅሊስ ዋጋ ምን እንደሚመስል ለማየት በመርካቶ ጁፒተር ፈርኒቸር እና የአረቢያን መጅሊስ መሰጫ ተገኝተናል። አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነሽ አለን እስኪ እራስሽን ስለዚህ ዛሬ አንቺ ጋር የተገኘ ነው በ2018 የአረቢያን መጅሊስ ምን አይነት ዋጋ አለው ምን ይመስላል የሚለውን ነው እና እስቲ ያሉሽን አሳይኝ። ሁሉም እንደ ጥራት ደረጃቸው ዋጋቸውን በዛው ልክ ይለያያል። ፕላስ ደግሞ ያው የሀገር ውስጥ የውጭ በሚለው ደግሞ መለየት። ኦኬ፣ ስለዚህ ሀገር ውስጥና የውጭ ልዩነት አለው ነው እያልሽኛለሽ፣ ሚባለቸው ማለት ነው። አሁን ለምሳሌ ከሀገር ውስጥ እንጀምርና ዋጋውም ከሚቀንሰው ስንጀምር በጥራት ደረጃ እንደዛ ድጋፍ የሚባሉት አሉ። ይህኛው ምንጣፍ ላይ ብቻ የሚደረደረው ፕላስ ደግሞ ድጋፍ እና ቤቢና መከዳ ብቻ ነው ያላቸው ማለት ነው። ኦኬ ምንጣፍ ላይ ብቻ ነው መቀመጫ አይኖራቸውም ማለት ነው። የለውም መቀመጫ አይኖራቸውም ማለት ነው። እህ እህ እዚህ ጋር እንድታያቸው ሁሉ እንደዛ ናቸው። እነዚህ እንዳለ ድጋፎች ናቸው ማለት ነው። ከዛ ምንጣፍ ላይ ተደርድረው አ ቤቢ መከዳ አላቸው። ኦኬ እንደዛ ናቸው እነዚህ። ታዲያ እናንተ ጋር በስንት እናገኛቸዋለን? ሚኒመም በሜትር ነው የሚሸጡት። ሚኒመም ከ3000 ብር እስከ 5500 ብር አካባቢ ይሸጣሉ። ከ ነው። ሚኒመሙ ነው ሚኒመም ሶስት ሺህ አካባቢ ነው። ማክሲመም ደግሞ አካባቢ ይሸጣሉ። ስለዚህ በሜትር ተለክተው ነው የሚሸጡት። በሜትር በሰው ፍላጎት መጠን ነው የሚሸጡት። እነዚያ ናቸው። ቀጣይ ደግሞ መቀመጫ ያላቸው እነዚህ ናቸው። ከነመቀመጫ እንደዚያ አይነት ሆነው ግን ከነመቀመጫቸው ሲሆኑ ደግሞ በእንደዚያ አይነት መልኩ ያው ከነድጋፍ የሚባለው ቤቢ ትራስ ይሰራል። ድጋፍ ድጋፍ አላቸው መቀመጫ ከእናንት ነው እንደ ሰው ፍላጎት ደግሞ ይኛውን ስፖንጅም እና ቦንድድ እንደ ሰው ፍላጎት ማድረግ ይቻላል። የዋጋም ዲፈረንስ እሱ ላይ ስለሚያመጣ ማለት ነው። ስለዚህ የስፖንጁንም እንትን ጥራቱ እንደዚያ የሰው ፍላጎት እንደ የሰው ፍላጎት እንደዚህ የሰው አቅም ይለያያል ማለት ነው። እነዚህ ደግሞ በሚትር የሚባሉት ከ ስምንት ሺህ እስከ አስር ሺህ ድረስ ባሉት ተዋጋቸው ። ስለዚህ እነዚህ እንደየሰው ፍላጎት በሜትር ተለክተው ነው በቤቱ በሰው ቤት ልክ ይሰራሉ ማለት ነው። ስንት አልኩሽ? ድጋሚ ከ ስምንት ሺ እስከ አስር ሺ ብር አለ ድረስ ይሰራሉ። ያው የማቴሪያል ዲፈረንስ ስላለባቸው ነው ያልኩሽ። እሺ፣ እነዚህ ለየት የሚያደርጋቸው መቀመጫ አላቸው ማለት ነው። ከእናንተም አሁን እነዚያ ድጋፍ ብቻ አንድ ሺህ ሰብስክራይበር ስንገባ እንሸልማለን ባልነው መሰረት አሸናፊውን ራንደምሊ በመምረጥ ባለእድለኛውን በምታዩት መልኩ ሽልማቱን በታማኝነት አስረክበናል። በቀጣይ ደግሞ 15000 ሰብስክራይበር ስንገባ ይህንን የምታዩት ኤችፒ ላፕቶፕ የምንሸልም ሲሆን እናንተም እድለኛ ለመሆን ይህንን ቪዲዮ የምታዩት ሰብስክራይብ፣ ላይክ እና ኮሜንት በማድረግ የዚህን ላፕቶፕ አሸናፊ መሆን ትችላላችሁ። እናመሰግናለን። ቀጣይ ደግሞ የምናያቸው እነዚህ ይሆናል ማለት ነው። የእነዚህ ደግሞ የማቴሪያል ልዩነታቸው ከነዛ ጋር ኤምዲኤፍ ተጨማሪ አላቸው። ኤምዲኤፍ ጣውላ አላቸው ማለት ነው። እነዛ አልሙኒየም ብቻ ናቸው። እነዚህ ደግሞ አልሙኒየምም ኤምዲኤፍም ተጨማሪ ናቸው። ያው ድጋፍ መቀመጫም ናቸው። ልዩነታችን ብዙ ያለው ልዩነት ብቻ የኤምዲኤፍ ብቻ ልዩነት ነው ያለው። ስለዚህ ኤምዲኤፍ ሲኖሩ ምንድን ነው ጥንካሬው ላይ ነው ወይስ ጥንካሬውም ላይ ፕላስ ደግሞ እንደ ውበት እንደሆነ? ኦኬ፣ ከጥንካሬውን ባሻገር ውበትን ይሰጣል። የተወሰነ ልዩነት ብዙም አይደለም፣ የተወሰነ ልዩነት አለ። ከቀድሙ ነው ራሱ የቲንሽ ለየት ይላል። ተለቅ ያለ ይመስላል። ምቾታቸው እንዴት ነው ታዲያ? ምቾታቸው እሱ አስተማማኝ ነው። አይ እንደዛ ከሆነ አሪፍ ነው። እሺ ስለዚህ እነዚህ ስንት ናቸው እናንተ ጋ በእነዚህ ደግሞ በሜትር ነው በሜትር እስከ ከአስራ ሁለት ሺ ብር እስከ አስራ ሦስት ሺ ባለው እነዚህ ለየት ያሉት የሚደፎች ስላሉበት ተጨማሪ ያለው እንጂ አንድ አይነት ነው በሜትር ነው የሚሰሩት ሁሉ በሜትር ነው ሁሉ የሚሰራው ምክንያቱም ያው እንደ ሰው ቤት የሚሰራው እንደ ሰው ፍላጎት የሚሰራው ነው ልዩነቱ በሜትር ሲሰራ ተገጣጣሚ ነገር ነው ወይስ አንድ ወጥ ተሰርቶ ነው የሚመጣ? ይከፋፈላል። እንደ ቤቱ ይዘት፣ እንደ ቤቱ ሁኔታ በሜትር ከሃምሳም በአንዳንድ ሜትር እናንተ ከፋፍሉ ግዛቱ ይሰራል ማለት ነው። እንደሰው ቤት ተለክቶ ይሰራል። ቀጣይ ደግሞ እነዚህ ማቴሪያል የሆነ ማሳየሽ፣ እነዚህ ጋር ደግሞ ልዩነታቸው እነዚህ ሙሉ ኤምዴፍ ናቸው፣ ፍሬም ነቶች ናቸው። እነዚህ ደግሞ ከነዛ ጋር የሚለዩት ሙሉ ኤምዴፍ ፍሬም መጅልሶች ናቸው። የቀደሙ አሉሚኒየም አለው ብለሽ ይሄ ደግሞ ፍሬም መጅልስ ነው። ኦኬ፣ በዋጋም ደረጃ በጥራትም ደረጃ ከነዛ ደግሞ የተሻለ ለየት ይላል። ያው ሁሉም በሜትር ነው የሚሰራው፣ እንደነገርኩሽ የዚህኛው የአንድ ሜትር ዋጋ ከ18ሺ እስከ 20ሺ ባለው ድረስ ደስ ነው። ስለዚህ እነዚህ እስከ ስንት ሰው ይችላሉ? ያው ጥራትም አላቸው ብለሽኛል። በዛ ላይ ሙሉ የሚደይፍ ከሆነ እስከ ስንት ሰው ይችላል? ያው እንደሰው ፍላጎት ነው ያልኩሽ። አንዱ ላይ አሁን ለምሳ ሲከፋፈል ሜትር ከሀምሳ አንድ ሜትር አሁን ሜትር ከሀምሳ እስከ ሁለት ሰው የመያዝ በሶፋ ደረጃ ብንሄድ ባለሰባት ለሶስት ያል መለየት ይችላል መዝጊት ደግሞ ያው ስለዚህ ወፋ ፍራም ሰዎች ምናምን ቢመጡ በደንብ አድርገው ይችላቸዋል ማለት ነው። ስለዚህ በጥራታችሁ በጣም እርግጠኛ ነሽ ማለት ነው። ምንም ጥያቄ የለውም። በጣም ጥሩ ነው። አዎ ስለዚህ እነዚህ ስንት ናቸው? በሚትም ከ18ሺ እስከ 20ሺ ባለው ድረስ ይሸጣሉ፣ ባለው ይሸጣሉ። እነዚህም የሀገር ውስጥ ስራ በራሳቸው ድርጅት የሚሰሩ ስራዎች ናቸው። እናንተው ጋር ማለት ነው? ጋር የምናመርተው ራሳችን ወርክሾፕ ላይ የምናመርታቸው። ስለዚህ ምን ያህል የምን ያህል ጊዜ እንትን አላችሁ፣ ዋስትና አላችሁ፣ ጋራንቲ? ከሁለት አመት እስከ ሶስት አመት ባለው እንሰጣለን። እንደየእቃው ልዩነት አለው፣ እንደ እቃው ልዩነት አለው። በማንኛውም ሰዓት ደግሞ የሚመጡ እቃውን እየተወሰነ ምንተካለው አዲሳ ምናምን ነው የሚያስረክበው። በጣም አሪፍ። እንደ ተጨማሪነት ደግሞ እችኛውም አለች። ምክንያቱም ብዙ ጊዜ ጣውላ ማይፈልጉ ብዙ ሰዎች አሉ። በወንድጅ ብቻ መቀመጫ ማለት ነው። በሰላሳ ቲክነስ የተሰራች ስትሆን ከነ ድጋፏናት ማቴሪያልም ሙሉ የሳውዲ ማቴሪያል ነው ሙሉ ሰው በሚፈልገው መጠን በቤቱ ልክ እንሰራለታለን። በእንደዚህ አይነቱ አለ ማለት ነው። ስለዚህ ሳውዲ ማቴሪያል ነው ብለሽኛል። ሙሉ አስመጥታችሁ ነው የምትሰሩት ወይስ እዛ ተሰርቶ ነው እዚህ የሚመጣው? ሙሉ ማቴሪያል መጥተው እዚህ ፊኒሺንጉ እዚህ ነው የሚያልቀው፣ በእኛ ባለሙያዎች ነው የሚያልቀው። ሶ ይህም እንደየ ሰው ምርጫ ይለያያል ወይስ ኦልሬዲ በራሳችሁ ዲዛይን ነው የምታደርጉት? አይ እንደ ሰው ምርጫ ነው። ኦርደርም እናደርጋለን ሰው እንደሚፈልገው አይነት ኦርደርም ማድረግ እንችላለን። እዚህም ደግሞ እንትን ይባልላቸው ይሰራላቸው በጣም አነስ ያለች ናት ደስ ትላለች ሳምፕልናያለበቻ አንድ ሜትር ናት አሁን ለምሳሌ አንድ ሜትር ናት ሰው ቢያንስ አስራ ሁለት ሜትር አስራ አምስት ሜትር ከዛም በላይ ቢፈልግ ይሰራል እንደ የሜትሩ ይሰራል እንደ የቤቱ እንደ ቤቱ መጠን ይሰራለታል ሙሉ ቦንድድ ነው ማለት ምንም አይነት ጣውላ የለውም ምንም አይነት ጣውላ የለውም ሙሉ ቦንድድ ናት ያው ጥንካሬው ግን ጣውላ ካለው እኩል ነው በጣም አሪፍ ጥንካሬ አለው ቆንጆ ናቸው። ስለዚህ እነዚህ ስንት ናቸው እናንተ ቀ በዚህኛው ደግሞ ሲሆን እስከ አስራ ሶስት ሺ ብር አካባቢ ናት በሜትር ማለት ነው። አስራ ሶስት እንደ ማቴሪያሉ ይለያል ማለት ነው። ስለዚህ እነዚህ ለየት የሚያደርጋቸው ሙሉ ለሙሉ የሳውዲ ማቴሪያል ናቸው ማለት ነው። በጣም አሪፍ ነው። ቀጣይ ማሳየሽ ማቴሪያል ደግሞ ይሄኛው ይመስላል። ይሄ ደግሞ ከሌሎች ከሁሉም ለየት የሚያደርገው ሙሉ ለሙሉ ማቴሪያሉ የውጭ ነው። የጅዳ ምርቶቻቸው ሙሉ ለሙሉ ምንም ማየት ዚህ የእንትን አይደለም የሀገር ውስጥ አይደለም። ሙሉ ደግሞ ከጅዳ የመጡ ናቸው። ፕላስ ደግሞ እንትን ነው ኛን በሜትር ምናምን ከፋፍለ የምንሸጠው ነገር አይደለም። ሙሉ ኦርደሩ አስራ ሁለት ሜትሩ ነው የሚመጣው፣ ከነ ሙሉ ሴት ነው የሚወጣው። እንደዚህ ከፋፍለሽ ምናምን እንድታወጭ የምችው ማቴሪያል አይደለም። ስለዚህ ሙሉ አስራ ሁለት ሜትር ተደርጎ ነው የሚመጣው ማለት ነው። ሙሉ አስራሁለት ሜትር ነው። ከዛ ሙሉ አሁን እዚህ ነው የምትሰሩት ነው ወይስ ሙሉ ከጅዳ ነው የሚመጣው? በቃ እንደዚህ እንደተሰራ ይመጣል። ኦኬ እንደዚህ ነው የሚመጣው። ስለዚህ እነዚህ ስንት ናቸው እናንተ ጋር? ይሄኛው ሙሉን አስራሁለት ሜትሩ ከነ ጠረጴዛው ሁሉን ጨምሮ ስድስት መቶ ሺህ ብር ነው የሚሸጠው።

ድርጅትም ስለሆነ በብዛት እናስገባለን ማለት በቃ ሰው የተመቸውን ቱ ይወስዳል ማለት ነው። በብዙ አይነት አማራጮች ስራሉ ማለት ነው። ይህ አስራ ሁለት ሜትር ነው። አስራ ሁለት ሜትር፣ ስለዚህ በጣም ብዙ ሰው ይዘልናል ማለት ነው። ኦኬ፣ በጣም አሪፍ ነው። ስለዚህ አሁን የነገርሽ ነገሮች በጣም አሪፍና በጣም አስተማማኝ ጋ ያላቸው እቃዎች ናቸው። በተጨማሪ ደግሞ ሰዎች ያው የተለያየ ምርጫ አይደል ያላቸው በተለያየ ምርጫቸውም አማካኝነት መግዛት የሚፈልጉ ብዙ ሰዎች ይኖራሉ። ሶ እነዚህ ሰዎች በየትኛው አድራሻ ነው የሚያገኙዋችሁ ወይ ደግሞ በየትኛው ቁጥር ነው የሚያገኙዋችሁ? ብዙ ብራንቾች አሉን። አሁን ያለንበት መርካቶ ብራንቻችን ላይ ነው፣ ማርስ ህንጻ አራተኛ ፎቅ ላይ ነው የምንገኘው። ከዚህ በተጨማሪም ደግሞ ሰመራ፣ ድሬዳዋ፣ ሻሸመኔ እንዲሁም ቤተን ላይ ያገኙናል። ለተጨማሪ ደግሞ መረጃ ከፈለጉ 0911008784 ላይ ደውሎ መጠየቅ ይችላሉ ማለት ነው።